የገባችሁ ሰዎች ቀድማችሁ በጣም ቴንኪው ኢቫር፣ አንዳንዱ አይታየኝም። ደስ ጓ ሶምቲንግ ፋንቴሽ ንድ ግርማይን አስገብቸዋለሁ። አሁን የልብ ምልክቶች ብቻ የሉም። አይቲንክ ከአፕዴቱን ጀምር አደለም። ኢትዝ ቨሪ ሳድ ኒውስ። አሁን ከመግባታችን በፊት ዛሬ መሰለኛ አለም ኦፊሻል የተደረገው ልዩ ያ የግሩፕ ኦፍ ፋይፍ እና ኮሚኒቲ ስፖንሰር የሚባለው የፕራይቬት ስፖንሰርሺፕ ፕሮግራም ለ2026 ክፍት አይሆንም ተብሏል። አምና 2025 ላይ ግሩፕ ኦፍ ፋይፍ ምንም አዲስ አፕሊኬሽን አልተቀበሉም ነበረ። ዘንድሮ ይከፈታል፣ ለ2026 ይከፍቱታል፣ አትሊስት በተወሰነ እንደ በፊቱ ሳይሆን የተወሰኑ ሪኳርመንቶች ተጨምሮበት ይከፈታል፣ የሚል ተስፋ ነበረ። ዛሬ አይከፈትም ተብሏል። አዲስ ሬፊጂዎች ከሀገራቸው የወጡ ሰዎች ሪሴትልመንት ለማመልከት በግሩፕ ኦፍ ፋይፍ እና ኮሚቲ ስፖንሰር የሚባለው የነበረው ፕሮግራም በሱ በ2026 ላይ አይኖርም ማለት ነው። ይህ ማለት የሳ የስፖንሰርሺፕ አግሪመንት ሆልደሮች ጋር ግን ያለው ፕሮግራም እሱ ይቀጥላል። ኮታው ቢቀንስም በ30 ፐርሰንት ቀንሷል። ለ2016 16000 አፕሊኬሽኖች ግን ኮታዎች ግን አሎኬት ተደርገዋል ለስፖንሰርሺፕ አግሪመንት ሆልደርስ። የግሩፕ ፋይፍ ግን በጣም ብዙ ጊዜ ነበር የጥያቄ በየሳምንት ኦልሞስት ይነሳ ነበር። ዛሬ ከሁለት ሰዓት በፊት ነው ዋግች መሰለኝ መንግስት ያሳወቀው ኖትስ ሶ የወጣው ግሩፕ ፋይፍ ለ2026 አይኖርም

እና ልዩ የአፕዴቱን አሁን ከመግባታችን በፊት የመጣውን የዚህ የግሩፕ ኦፍ ፋይቭ የተታዘንድ አግድም ሆነሻል ሳይን ካሜራው አግድም ሆነ ሀዘንሽን ለመግለጽ ነው ማለት አግድም ሆን ብለሽ ወይስ በምን መልክ ይገለጻል እየጠበኩት ነበረ አይኖ አንቺ ለነገሩ ታውቀሸዋል ስ ልዩ እሱን ተናግሮ ከዛ ጥያቄ ጠይቄው ነበረ። ይሄ ኮሚዩኒቲ ስፖንሰርሺፕ ብዙ ጊዜ ኮንፊውዝ ያደርጋል። ኮሚኒቲ ስፖንሰርሺፕ የለም ሲባል ብዙ ጊዜ ሳሆች ኮሚኒቲዎች ስለሆኑ ኮንፊዩዝ እንዳይፈጥር ልዩ እሷ ላይ አንዱ ለደቂቃ ሳይን ባለችበት So what is the difference uh, sign ዜናውን ወደ ላይ ተናግሯል what is the difference between community sponsorship እና ግሩፕ ኦፍ ፋይፍ ነው የለም የተባለው። ግን ሳህ ደግሞ አለ። እና ኮሚኒቲ ስፖንሰርሺፕ የሚለው ብዙ ጊዜ ኮንፊዥን ይፈጥራል ቢኮዝ የኢትዮጵያ ማህበር በካልጋሪ፣ የኢትዮጵያ ማህበር በቶሮንቶ፣ የኢትዮጵያ ማህበር በቦታ ምናምን ስለሚል ኮንፊዥን እንዳይፈጥር ስ እሷን ክላሪፋይ እንድናደርጋት ነበር። አሁን ሳህ የሆኑት የግድ ኮሚኒቲ ብቻ አይደለም። ኮሚኒቲ ያለ ሃይማኖት ተቋም አለ። ሌሎች ሰብአዊ መብት የሚከራከሩ ሳህ የሆኑ አሉ ለብቻ ደግሞ አንድ ኮሚኒቲ የሰፈር ሰው ነገር የልጆች ማህበር ካለ ያ ማህበር የግድ ሳህ ሊሆንም ላይሆንም ይችላል። ሳይሆን ሳህ ደግሞ ፕሮሰስ ማድረግ ይችላል። ልክ ሁሉም ቸርች ማድረግ እንደማይችለው ማለት ነው። ብዙ የሀበሻ ቸርች አሉ። ሁሉም አይደሉም ሳህ፣ ሁሉም አይደሉም እንደ ሳህ ስፖንሰር የሚያደርጉት። ስለዚህ በሳህ ያልተመዘገበ ሆኖ ግን አንድ ላይ እንደዚህ አንድ ላይ ማህበር ማህበር እንበለው አይጌስ ለእንትን ለማ ኮሚዩኒቲ ከሚለው ቃል ለመራቅ ማህበር ሆኖ ያ ስፖንሰር ማድረግ ይችል ነበር። አምስት ሰው መሆን አይጠበቅባቸውም። እንደ ግሩፕ 5 ማህበሩ ለብቻው ስፖንሰር ማድረግ ይችል ነበረ። ግን የግድ ረፊጅ አይዲ ያስፈልገዋል ከታገሪውም አብሮ ከግሩፕ 5 ጋር አብሮ ስለሚጨመር ስለዚህ በቃ ማድረግ የሚችለው ፕራይቬትሊ ስፖንሰር ማድረግ የሚችለው በዚህ ሰዓት ስፖንሰር አግሪመንት ሆልደር ሳህ የሆነ የተመዘገበ አግሪመንት ያለው ከመንግስት ጋር ካናዳ መንግስት ጋር ብቻ ነው ነው እያሉ ያሉት። ስለዚህ ይህን ኮንፊዥን እንዳይፈጥር ኮሚዩኒቲ ሲስ የሚለው ልክ ነሻ ሁ እኔም እንደሱ ላለው በግሩፕ ኦፍ ፋይቭ ተከልክሏል የሳህ አለ ብዬ ነው ምለው ብዙ ጊዜ በጣም አለቃ ወዴት እንቀጥ ሌላ አፕዴት አለ? ወይስ ሌላ አፕዴት አንድ እዚ ካናዳ ውስጥ ሪፊጂ ክሌም አድርጋችሁ እየጠበቃችሁ ያላችሁ ደሰሽን ወይ አርፒዲ ሂሪንግ ላይ ያላችሁ ሰዎች፣ እየተዘጋጃችሁ ያላችሁ ወይም ሪፊጂ አዲስ ሪፊጂ ክሌም እያስገባችሁ ሰዎች ይህ አንድ ስልክ ላውጣ ላራ ስሎ

ሌላ አፕዴት እዚህ ያሉት እዚህ ያሉት ቶሎ ሊጨርሱ መሆናቸው እንኳን ደስ ያላቸው። አይገስ ሁሌ እንትን ብቻ ከምናወራ መጥፎ ኒውስ ብቻ ከምናወራ እዚህ ፕሮቴክሽን የሚል ወረቀት አግኝተው ፐርማነንት ፕሬዚዳንት ለመሆን 8 ዓመት እስከ 10 ዓመት መጠበቅ የነበረባቸው ለባለፈው እንዳሉ ለእነሱም ይሁን 15000 ኮታ ስለሰጠ በዚህ ሁለት ዓመት ውስጥ ፒአር እንደሚያገኙ ተስፋ ተደርጓል። ስለዚህ እሱ ጥሩ ነገር ነው። ቅድም የጀመርኩትን ልጨርስ። ሪሰንትሊ ከአንድ ሁለት አንድ አርፒዲ ሜምበር አለች፣ ሶስተኛ ነው መሰለኝ፣ ሁለተኛ ኬዝ ሪፊዝ ያደረገች ቤዚክሊ ክሌሞቹ በብሔራቸው ብቻ አንደኛው አማራነት አንደኛው በትግሬነት ዋነኛው ክሌሙ በአማራ መሆኔ ወይ ደግሞ ትግሬ መሆኔ ብቻ የሚል በዛ መልኩ ነው የተረዳችው ዳኛ። በዚህ ጉዳይ ላይ ኢትዮጵያ ውስጥ አሁን ትግሬ ስለሆንኩኝ ብሄድ ፐርስኪት ትደረጋለሁ፣ ወይም አማራ ስለሆንኩኝ ብመለስ ፐርስኪት ትደረጋለሁ የሚለው እንትም በቂ ነው ወይ በሚለው ጉዳይ ላይ አንድ ቪዲዮ ሰርቼ ዛሬ ለቅ ያለው እሱን እዩት። ቤዚካሊ ኢትኒሲቲ ብሄር ፕላስ ፖለቲካል ኦፒኒን ኢምፒውትድ ፖለቲካል ኦፒኒየን መኖር አለበት። ይዋ ኦብጀክቲቭ ደንሱ ለምሳሌ አማራ አንድ ሰው አማራ መሆኑ ኢትዮጵያ ውስጥ ፐርስኪት ይደረጋል የሚል ስታብሊሽ የሚያደርግ የለም ነው የሚለው። አይ ቲንክ የኦክቶበር 2025ቱ የወጣው ሪሰንቱ ኤንዲፒ ላይ የዩኬ ሆም ኦፊስ ሪፖርት አለ። እዛ ላይ ሰመራይዝ ሲያደርገው አማራ ብቻ በመሆኑ አንድ ሰው ራይት፣ ሌላ ነገር ሳይኖር ለምሳሌ ከፋኖ ትደግፋለ ሳይባል፣ ኦር ከእንደዚህ ከመንግስት ጋር ትቃወማለህ፣ ኦር ከዚህ በፊት ለመከላከያ አዋጣ ስትባል አላዋጣህም፣ ኦር ብልጽግና አባል ሁን ስትባል እምቢ ብልሃል፣ ኦር የአብይ መጽሐፍ ግዛት ሰብለ መደመርን አልገዛም፣ እንደዚህ አይነት ነገሮች አሊጌሽን እንት ሲል ማለት ነው። ለሚሊሻ አዋጣ ተብላ አላዋጣም፣ እንደዚህ አይነት ያ ቢሪፊ ሲባል የፖለቲካል መንግስት እንደ ተቃዋሚ እያየው ነው ማለት ነው። ከመንግስት በኢትዮጵያ ውስጥ ብዙ ጊዜ ዲያክቶሚ ያላለ መንግስት የሚልህን ካላረግ ከአንተ ተቃዋሚ ለመቅ መንግስት ጠይቆ አለማድረግ መቃወም ነው ወይከኛ ጋር ወይ አገንስት ነህ ነው። አብይም እንደዚህ ነው የሚናገረው። ያንን አይነት ከብሄር ፕላስ መንግስት እንደ ተቃዋሚ ያየኛል። ወይም መንግስት ከፋኖ ጋር ረገኛል። ኦሮሞ ከሆነ ደግሞ ሰው ከኦላ እንደዚህ ሰፖርት ያደገኛል የሚል አስፔክት ከሌለው በብሔር ብቻ ከባድ ነው። እና በዚህ ጉዳይ ላይ አይ ቲንክ ከጠበቆቻችሁ ጋር በደንብ ተማከሩበት ለማለት ነው። ያ ላይ ያ ተመልከቱት። በጣም በጣም ጠቃሚ ናቸው። ቪዲዮ ከነሳን አይቀር በተለይ የላይ የሳይን ሰላምታ ኢሚግሬሽን ሳይን አማኑኤል ሰላምታ ኢሚግሬሽን ዩቱብ ላይ ከገባችሁ በጣም ብዙ ጠቃሚ ቪዲዮ አያም ኖት ይህ ፖለቲካል እንትን አደለም። ይሄ ኦፒኒየን አሁን የአማራ ፐርስኪዩት አይደረግም በአማራነቱ ፖለቲካል እንትን አደለም። ለዩት ይሄ ከኢሚግሬሽን በካናዳ የሪፊጂ ህግ እንደ ሪፊጂ ሎየርነቴ በሪፊጂ ህግ ኮንቬንሽን ሪፊጂ የምትለው ዲፊኒሽን ውስጥ ፐርስኪዩሽን ራሷን የቻለች ልዩ ትርጉም አለው፣ የህግ ትርጉም አለው። ከዛ አግባብ ነው ለምሳሌ ያህል ለምሳሌ ያህል በራንደምሊ ኦገስት 2023 የአስቸኳይ ጊዜ አዋጁ ሲታወጭ በአስር ሺዎች የሚቆጠሩ አማሮች በአማራነት ብቻ እየተጠር ላይ ዝም ብሎ መታወቂያ ውስጥ የቆመ መታወቂያ አማራ ካለ ብቻ ይታሰር ነበር። ያ በአማራነት የተደረገ እስር ነው። ግን በዛ ጊዜ የመንግስት ኮንሰርን ምንድን ነበረ? የመንግስት አማራ ብቻ ስለሆነ ሳይሆን በዛ ጊዜ አማሮች የፋኖ ደጋፊዎች ናቸው ከሚል ነው። ኤንድ መንግስት ደግሞ መረጃ የለውም ማይደግፋል፣ ፋኖን አይደግፍም። ስለዚህ ኢትዮጵያ ውስጥ አስራ አጣራ ነው። አጣር ተሰራ ሳይሆን አስራ አጣራ ነው። በዛ መልኩ የተደረገ ስር ነው። ኤንድ አይሶሌትድ ነው። ኦኬ፣ ሌላ ኢንሲደንት። ሶ አንዳንድ ጊዜ አንድ ሪፊጂ ክሌማንት ርን ግን ን ያደረገ ነገር ሪፊውጂ ክሌም ሪስክ ሲደረግ ፎርድ ሉኪንግ ሪስክ ነው። ቢመለስ አሁንም ታርጌት ይደረጋሉ ወይ? አንዴ መንግስት ሁለት ቀንም ሶስት ቀንም ሳምንት ማስሮት በማዲቴሽኑ ጊዜ በጅምላ የሚታሰር ጊዜ ለቆት ሊሆን ይችላል። ከዛ በኋላ መንግስት ፖሊስ እዛ ሰው ላይ ኢንተረስት እንዳለው ኢንተረስት ኮንቲኒየስ እንደሆነ አሁንም ደግሞ ያ ሰው ይመለስ ተመሳሳይ ነገር ሊያጋጥመው ይችላል የሚለውን ነገር ስታብሊሽ ማድረግ አለበት። ኦኬ ሶ ሪፊጂ ህግ በፊት ለደረሰበት አንድ ሰው በደል ካሳ አይደለም። ኦኬ ፎርዋርድ ሉኪንግ ነው፣ ፎርዋርድ ሉኪንግ ስክራለው ነው። በፊት ታስሯል፣ በአማርነቱ ብቻ እንኳን ቢባል አሁንስ ቢመለስ በአማራነቱ ብቻ ሊታሰር ይችላሉ ወይ ነው ያንን ከማሳየት አንጻር ነው። አይ ሆፕ ትንሽ ክላሪፋይ ያደረገልህ ይመስለኛል። ሪልመንት ፕራክቲካሊ ኦን ደ ግራውንድ መሬት ላይ ሰዎች ብሔራቸውን ብቻ መሰረት ባደረገ ምክንያት ሊታሰሩ፣ ሊደበደቡ፣ ሊገደሉ ይችላሉ። ለምሳሌ አርሲ ሰሞኑን ከተከታተላችሁ ዜና የተገደሉት ኦርቶዶክስ ክርስቲያኖች አይዶንት ቲንክ ብዙዎቹ ገበሬዎች ናቸው። ልጆቻቸውን ማሳደግ በሰላም ከአካባቢ ሕዝብ ጋር ተስማምተው አርሰው የሚኖሩ ናቸው። የተወሰኑት ለምሳሌ እርማሳ ላይ እያረሱ እየወቁ እያለ መጥተው ገለዋቸው ሄደዋል። የተገደሉት አሁን እነዚህ ሰዎች በፖለቲካ አቋማቸው አይደለም። የሆነ እንቅስቃሴ ፈጥረው ፋኖ ሜምበር ሶ ኦን ደ ግራውንድ አለ። በካናዳ ግን አንድ ሰው መጥቶ ሬፊጂ ክሌም ሲያደርግ ሚት ማድረግ ያለበት ሊጋል ሪኳየርመንትስ አሉ። ከነዛ አንጻር ነው ልዩ አስተያየት እየሰጠ ያለው። እነዛ ሊጋል ሪኳርመንቶች ሚት ከማድረግ አንጻር አሁን ያለው ጁሪስፕሩደንስ አንድ ሰው አማራ ብቻ ስለሆነ ይታሰራል፣ ይደበደባል፣ ፐርሰኪት ይደረጋል የሚል እንትን